ኦርቶዶክሶች ለክርስቶስ ኢየሱስ የከፈሉት ዋጋ በጉባኤ ኒቅያ ለምሳሌ አሁን የተጠሩት የዓለም ሊቃውንት ናቸው። በተለያየ ዓለም ተበትነው ያሉ የኦርቶዶክስ ሊቃውንት ናቸው የተጠሩ እና ሲጠሩ የሚገርምህ ጉባኤ ላይ ከተሰበሰቡት ሙሉ አካል የነበሩ በጣም ጥቂት ሰው ነው። ታቃል በዓለ ሆሳዕና እየመጣ ነው። የህፃናቱ አስደናቂው ዝማሬ በአሜሪካ ቆምረት መልስ ለፕሮቴስታንቶቹ መስጠቱ ይታወሳል። አባቱ ስለ ልጁ እንዲህ መሰከረ፣ እነቅዱስ አትናቴዎስን ከልጅነት እንደጠራህ ለአንተ አገልግሎት ልጆችን የምትጸራበት እንዲሆን። ብዙ መነኮሳት ወደ ሲኦል ብዙ ምእመናን ወደ ገነት ወረዱም። እንዴት ብዙ መነኮሳት ወደ ሲኦል ወደ ገሃነት፣ ብዙ ምእመናን ደግሞ ወደ መንግስተ ሰማያት ሲገቡ ተመለከተ። እዩ ጩፋ መጽሐፍ ቅዱስ አንብበ ያውቅም። ወታደሮች ሐሰተኛው አጥማቂ ደግሞ ብቅ ብሏል። አስቸኳይ መረጃ ነው። ትንሽ ሕይወት ያለሽ ድረስ ለማገልገል ነው። ለሌላ ለምንም አይደለም። እኔ ብቶ ደስ ይለኝ በጣም ደስታው ነው ማልችለ እርፍ ብዬ ውላለ። ውድና ክብራት ሰዎች እንዴት አላችሁ እንዴት ቆያችሁ እንዴት ሰነበታችሁ? ሰላም እግዚአብሔር ባላችሁበት በዓለም ጥግ ሁሉ ይድረሳችሁ። መረጃው ለመላው ዓለም እንዲዳረስ ላይክ፣ ሼር፣ ሰብስክራይብ በማድረግ ትብብር አጋርነታችሁን ያሳዩ። በቀጥታ ወደ መረጃዎቻችን እናምራለን። የአሮስ ሁለትን ሰብስክራይብ አድርግ ብዙ ታተርፉበታላቸው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የፍጥረታት ሁሉ አባት የሰማይና የምድር አስገኚ ጋስታለም ቅዱስ ሥላሴ ክብር ምስጋና ይድረሰው። እናቱ እናታችን እመቤታችን ድንግል ማርያም ውዳሴ ክብር ይድረሳት። ቅዱሳን እንደ የማዕረግና ክብራቸው ምስጋና ይድረሳቸው። እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ውድ ቤተሰቦች ሰላም እግዚአብሔር ባላችሁበት ቦታ ይብዛላለውኝ። በዓለ ሆሳና እየቀረበ ነው። ሆሳና ማርያም የምንልበት ቀን ዛሬና ነገ ነው። እንኳን አደረሳችሁ። ሀገር ውስጥ ሀገር ውጭ ያላችሁ በስደቱ ዓለም የምትገኙ እህቶቼ፣ ወንድሞቼ፣ እናቶቼ፣ አባቶቼ፣ ህጻናት በሰንበት ትምህርት ቤት ህይወት ያለፋችሁ የሆሳና ትዝታ ያላችሁ ሁላችሁንም ባህያዋ ውርንጫ ላይ በግርግም የተወለደ ክርስቶስ እነሆ ባህያ ውርንጫ ሆኖ ወደ ኢየሩሳሌም የገባበት ድንጋዮች አፋቸውን ከፍቶ ያመሰግኑኛል እነዚህ ህጻናት እንኳን ዝም ቢሉ ብሎ ክርስቶስ የመሰከረበት የባለ ሆሳና ነገር የሚነገርበት የከበረ ንጉስ ልዑል ሆኖ ሳለ፣ ነገር ግን ዝቅ ብሎ ወርዶ ለዛውም በተናቀች ማንም ማን በማይፈልገት ፈታችሁ ሀምጡልኝ ለማንም ይፈልገው እንኳ ቢሏችሁ ጌታዋ ይሸዋል በሉ ብሎ ክርስቶስ የነገረው ሆሳና በአርያም በክርስቶስ ስም የሚመጣ እርሱ ብሩክ ነው እያልን የቅዱስ ዳዊትን የመዝሙር ቃል ከፍ እያደረግን የምናመሰግንበት ደርሷል። ባለ ሆሳና በድጋሚ እንኳን አደረሰን፣ እንኳን አድረሳችሁ በገጠሪቱ ያሉ ህፃናት ባለውሳናን እንዲህ ሲዘምሩ አየን። እንዴት ደስ ያሰኛል መሰላችሁ! እስኪ ልጋብዛችሁ ሕጻናቱ ደስ ያሰኛሉ። በእውነት ባለ ውሳና እንግዲህ መጥቷል። ወደ ቀጣይ መረጃዎቻችን በቀጥታ እስኪ እናምራ። በቅድሚያ እንድናዳምጠው የምወደው ነገር የአባትና የልጅን ነገር ነው። ዲያቆን ምህረት በሃርቫርድ ዩኒቨርሲቲ ለሁለት አባትና ልጅ ፓስተሮች መጥተው ነበረ፣ በሰፊው አቅርቤ የላቸው ነው እንደምታስታውሱት። ታዲያ ዲያቆን ምህረት በዛ ሃርቫርድ ዩኒቨርሲቲ ተማሪ ነው። ደስ በሚያሰኝ ሁኔታ መልስ ሰጥቶ አሳፍሯቸዋል። ታዲያ የዲያቆን ምህረት አባት ደግሞ ካህን ናቸው፣ ቄስ ናቸው። እንግዲህ ደስ የሚያሰኘው አባትም ልጅም በቤተ ክርስቲያን አገልግሎት ያሉ፣ አንዱ ካህን፣ አንዱ ዲያቆን ናቸው። መልስ ሰጥቷል። እስኪ እሱን እናድምጥ። በቅድሚያ ሚኮ እንዲህ ይለናል። ሁለት አሜሪካዊ አባትና ልጅ ፓስተሮችንም በአስራ አንድ ደቂቃ በወንጌል ድባቅ የመታቸው ኢትዮጵያዊ ዲያቆንም ይህን ቪዲዮ ሼር የማያደረግ ኦርቶዶክሳዊ እንዳይኖር፣ ሁላችሁንም ይህንን ጀግና በቤቱ ያጽናያላችሁ። እስከ መጨረሻው አዳምጡኝ። ነገሩ እንደዚህ ነው። ከላይ በምስሉ ላይ የምትመለከቷቸው አባትና ልጅ ፕሮቴስታንት ፓስተሮች ናቸው። በአሜሪካ በተለያዩ ካምፓሶች እየሄዱ ወንጌልን ያስተምራሉ። ከተለያዩ ቤተ እምነቶች ጋር ዲቤት ይገጥሙ ነበር። እስከ ዛሬ ግን ጠንካራ ሃይማኖተኛ የሚችላቸው አላገኙም ነበር። ኢትዮጵያዊ ኦርቶዶክሳዊ ዲያቆን ምህረት ግን አንድ ቀን ዲቤት ይገጥማቸዋል። በአስራ አንድ ደቂቃ ውይይትና ዲቤት ውስጥ በነገረ ድህነትና ምስጢረ ቁርባን መጽሐፍ ቅዱስ እያጣቀሰ ከእነዚህ ሰዎች ጋር ዲቤት ይገጥማል። ግን አባትና ልጅ አልቻሉትም። አስራ አንድ ደቂቃ ሳይሞላ ይህን ልጅ ያቋርጡታል። ተመልከቱ። እንደዚህ አይነት ጀግና ኦርቶዶክሳዊ ዲያቆኖች ስናገናኝ ስናገኝ ልናበረታታ ይገባል። ወንጌል ይሰበካል። ትክክለኛ እውነተኛ ቀጥተኛ ሃይማኖት ኦርቶዶክስ ተዋሕዶ ናት። በአሁኑ ወቅት የዓለማችን መነጋገሪያ የሆነውን የሃርቫርድ ዩኒቨርሲቲ ተማሪ የሆነው የዳቁም ምረት ወላጅ አባት ስለ ልጃቸው ምን አሉ? ይህንን ቪዲዮ ለእናንተ ላጋራችሁ አሰብኩኝ። ተመልከቱት። ሁሉም ሰው የዘራውን ነው የሚያጭደው። እሳቸው ደግሞ መልካምን ዘርተዋል። መልካምን ደግሞ ለሁላችንም አሳጭደውናል ማለት ነው። በአሁኑ ወቅት ከእሳቸው አንደ በትንስ ነው ጊዜ ሰጥታችሁ አድመጡት። ምን ተሰማህ ብላችሁ እርግጠኛ ነኝ ብዙዎቻችሁ ልጠይቁት ትችላላችሁ ብዬ አስባለሁ። እና ሶስት ነገሮችን መናገር ፈልጋለሁ። የመጀመሪያው አንደኛው ስለ ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አምላኬን በእውነት አመሰግናለሁ። ለምንድን ነው ይህን ያልኩበት ምክንያት፣ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በተለይ አሁን ብዙ አስቸጋሪ ሁኔታ ውስጥ ነው ያለችው እና አንዳንዶች ምንም እንኳን ባለታሪክ የሆነች ቤተክርስቲያን ብትሆንም የገዛ ልጆቿም አያውቋትም በዓለም አቀፍ ደረጃም ብዙ ሰዎች የኢትዮጵያ ቤተክርስቲያንን አያውቋትም። አሁን አሁን ግን እግዚአብሔር ራሱ በራሱ መንገድ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እንድትታወቅ የተለያዩ መንገዶችን እግዚአብሔር ሲፈጠር አያለሁኝ እመለከታለሁኝ። እና አንዱ እሱ ነው። ለምን ምንም እንኳን በዲያቆን ምህረት ምክንያት በመላው ዓለም ብዙዎች ሰዎች የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን አንስተው ለመነጋገር ቢችሉም ገና ገና የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ያላትን እውነት ገና አልነካ ነው። ገና የቅዱስ ያሬድ ትምህርት የቅዱስ ያሬድ እውነት ገና ምኑም አልተነካ ገና ነው እና የበለጠ እግዚአብሔር ይመስገን ብዙ ልጆች አሏት ቤተክርስቲያን። አሁን አንደ በተርቱ የሆኑ በተለያዩ ቋንቋዎች፣ በእንግሊዝኛ፣ በጀርመንኛ፣ በፈረንሳይኛ ቤተክርስቲያኒቷን ለማገልገል የተነሱ ልጆች አሏት እና እነዚህ ልጆቿ ድብቅ የሆኑትን የክርስቶስን እውነት የሚገልጡትን የቤተ ክርስቲያኒቷን ትምህርት በሚገባ ያብራራሉ፣ ያስተምራሉ ብዬ አስባለሁ እና የኔም ጸሎት የምኞቴም ይሄ ነው። እና በመጀመሪያ ወደ አይምሮ የመጣው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያላትን እውቀት ያላትን ጸጋ ለዓለም የምታሳይበት ነገር ስለሆነ እግዚአብሔርን በዚያ አመስግኛለሁ። ወደ ራሴ ቤተሰብ ስመለከት ወደ አገልግሎቴ ስመለከት ሳይ ደግሞ ሁለት ነገሮች ወደ አይምሮ የመጡ ሰሞኑን በተከታታይ ያለማቋረጥ፣ አንደኛው የአባቴ ጸሎት ነው እና ሁልጊዜ የሚያሳስበኝ የነበረው ያቺ፣ እርሱም በጣም ይወዳት የነበረችው ጸሎተ ማርያም፣ የእመቤታችን የቅድስት ድንግል ማርያም ጸሎት ሁልጊዜ ይለኝ ነበረ። ጸሎተ ማርያምን ድገም ይለኝ ነበር። ጸሎተ ማርያም ትልቅ ጸሎት ነው። ታዐብዮ ነፍስየ ለእግዚአብሔር፣ ነፍሴ ጌታን ታከብረዋለች መንፈሴም በአምላኬም በመድኃኒቴም ሀሴት ታደርጋለች። እሱን ጸሎተ ማርያምን ድገም ይለኝ ነበር እና የእሱ ጸሎት ያቺ የእሱ ጸሎተ ማርያም ብዙ ነገር እንዳደረገች ያስተውላለው፣ እመለከታለው። ለምንድነው ይሄንን ምለው፣ ይህ አገልግሎት ዝም ብሎ ያለ ፈተና ያለ አይደለም። ብዙ ውጣ ውረድ አለው፣ ብዙ ነገር አለው። ዛሬ እንዲህ በቀላሉ ማናነሳው እና ግን የአባቶች ጸሎት እንዴት እንደሚከተላችሁ አታውቁትም። ስለዚህ ያን አስተውላለሁ። አንድ ከሀገሬ ስወጣ ከኢትዮጵያ በአንድ በኩል ወደ አሜሪካ መምጣት መቼም ያው ደስታ ቢሆንም በሌላ በኩል አዝኜ ነበር የወጣሁት ምክንያቱም አንዳንድ ምፈልጋቸው ነገሮች ሳይከናወኑ ስለነበር የወጣሁት። ግን ስወጣ አባቴ ይደግምበት የነበረውን ዳዊቱን ነው የሰጠኝ የብራና ዳዊቱን። እና ከዛን ጊዜ ጀምሮ ሁልጊዜ ሲከፋኝም፣ ስደሰትም ያችን ዳዊት በተለይ ደግሞ በአመት አንድ ጊዜ ስቅለት ዕለት ዳዊት ስደግም እዛ ቀኑን ሙሉ ስንውል እሷን ነው ይዤ የሚሄደው። ድንግል ማርያም ካቴድራል ያሉ ያውቃሉ። እና ያ ሁሉ መጣብኝ። ስለዚህ ምናልባት ዛሬ በሀዘን ላይ ያላችሁ፣ ዛሬ የተገፋችሁ፣ ዛሬ ስማችሁ የጠፋ፣ ዛሬ ልባችሁ የተሰበረ ካላችሁ በአባቶቻችሁ የአባቶቻችሁን የእናቶቻችሁን ምርቃት በጎ የሆነውን ነገር መልካም የሆነውን ነገር ያንን እንድታዩ አደራ እላችኋለሁ። ሁለተኛ አይምሮዬ ሄደው ወደ የዛሬ ሀያ አምስት ዓመት ወደ ግብፅ አገር ሄጄ ነበረ። እና ያኔም እንደዚሁ በብዙ ፈተና ውስጥ ሆኜ በብዙ ልጅነት አለ ወጣትነት አለ እንዳሆኑ አይደለም እና ግን እዛ ሄጄ የግብፅ ቤተክርስቲያን በመከራ ውስጥ ያለችዋን የግብፅ ቤተክርስቲያን፣ እንደዚሁም ደግሞ በዚያ ያለውን ሕያው የሆነውን የክርስትናን እውነት ስመለከት በጣም ደስ አለኝ እና በቅዱስ ማርቆስ ቤተክርስቲያን ውስጥ ሆኜ ከእንባ ጋር የተቀላቀለ ጸሎት አቅርቤ ነበረ። በእውነት በቦታው በመገኘት ብቻ እንባ የፈሰሰ በእንባ የታጠብኩባቸው ሁለት ቦታዎች ትዝ ይሉኛል። አክሱም ጽዮን ማርያም እና ቅዱስ ማርቆስ። እዚያ የእነ ቅዱስ አትናቲዎስን እና የቅዱስ ማርቆስን በረከት ለማግኘት ስበቃ እነዚህ ሁለቱን ቦታዎች ትዝ ይለኛል እና እዚያ እዚያ ስፍራ ላይ አምላኬን የለመንኩት ነገር ነበር። ለምን ገና ወደ ትዳር አለም ለመግባት እያሰብኩ ያለሁበት ጊዜ ነው እና በእውነት አንተ ነገ ቤት የምትሰጠኝ ከሆነ ትዳር የምትሰጠኝ ከሆነ ኑሮ የምትሰጠኝ ከሆነ እነ ቅዱስ አትናቴዎስን ከልጅነት እንደጠራህ ለአንተ አገልግሎት ልጆችህን የምትጠራበት እንዲሆን ህይወትን ያንን ህይወት የትዳር ህይወትም ከሆነ ያንን ህይወት ስጠኝ ነበር ያልኩት። ዛሬ እግዚአብሔር አምላክ ያንን ለእኔና ለባለቤቴ በእውነት ለሁላችንም መሰረት የሆን ለሆነችዋ ለባለቤቴም እግዚአብሔር ያንን ጸሎት ስለመለሰልን አመሰግነዋለሁ እና እንድትጸልዩልን በእግዚአብሔር ስም ለምናችኋለሁ። ምክንያቱም ብዙ በተሰጠ ቁጥር ደግሞ ብዙ ኃላፊነት ስላለ ማለት ነው። እና እግዚአብሔር ሁላችንንም በእውነት እንደ እርሱን በማስደሰት እንድንኖር እንዲያደርገን ጸልዩልን። እጅግ ደስ የሚያሰኝ ትንታኔ ነው እንግዲህ ዲያቆም ምረት በሃርቫርድ ዩኒቨርሲቲ ሁለቱን ፓስተሮች ካሳፈረ በኋላ የተለያዩ ማህበራዊ ሚዲያዎች መነጋገሪያ ርዕሰ ጉዳይ ሆኗል። የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ማናት የሚለው ነገር በበርካቶቹ ዘንድም ርዕሰ ጉዳይ ሆኖ ሁሉም ሰው ስለ ቤተ ክርስቲያን ጉዳይ መተንተን ተያይዞታል ማለት ነው። እግዚአብሔር ይመስገን። እግዚአብሔር ቀን አለሁ። በነገራችን ላይ የእኛ ቤተ ክርስቲያን በብዙ መከራ ውስጥ አልፋለች። ዛሬም ብዙ መከራ ውስጥ እንዳለች የሚካድ አይደለም። ዛሬም ያ ነገር አልለቀቃትም። ከውስጥ ከውጭ ፈተናዎች አሉ። ግን ደግሞ እግዚአብሔር በጊዜው ነገሮችን እያጸዳ እውነታውን እየገለጠ ልጆቿን እያስነሳ፣ ሌላው ቢቀር በቲክቶክ እንኳን የምንመለከታቸው ወንድሞቻችን እኮ ማንም ከፍሏቸው ደሞ ተሰጥቷቸው ተቀጥረው በዚህ ጊዜ ስሩ በዚህ ጊዜ ተው ተብሎ አይደለም። የቤተ ክርስቲያን ፍቅር አቃጥሏቸው ዘወትር የሚያሳስበኝ የቤተክርስቲያን የአብያተ ክርስቲያናት ጉዳይ ነው የሚያሳዝነኝ የሚያቃጥለኝ ውስጤን የሚበላኝ የአብያተ ክርስቲያናት ጉዳይ ነው። ቅዱስ ጳውሎስ እንዳለው እነሱም እንደዚያ ውስጣቸውን ነግረው የአብያተ ክርስቲያናት ጉዳይ የቅመተ እምነቱ ጉዳይ የአስተምህሮቱ ጉዳይ ክርስቶስ ያልተረዱ ሰዎች ክርስቶስን የሚናገሩበት ነገር አሳስቧቸው መልስ ለመስጠት ራሳቸውን አጋፍጠው የመጡ በርካቶችን የተመለከትን ነው። በሀገር ውስጥ ይህንን ተመልክተን እውነታውን ያወቁ ብዙዎቹ የራቆቱ እየቀረቡ በምንፍቅና ዓለም የነበሩት እየተመለሱ በታድሶ ሴራ የተያዙት ከወጥመዱ እያመለጡ የማያውቁት የመጡ እግዚአብሔር የለም ብለ የሚያስቡት እንኳን እግዚአብሔር አለ የሚል እሳቤ አእምሯቸው ላይ የተፈጠረ መጥተዋል። በሀገራችን ይህንን ተመልክተን ሳንጨረስ በመላው ዓለም ደግሞ እንታወቅ ዘንድ እግዚአብሔር በፈቀደ ጊዜ ለዛውም በትልቅ ዩኒቨርሲቲ ሃርቫርድ ዩኒቨርሲቲ ላይ ለዛውም ፓስተሮቹ ቀጭታ ስርጭት ለቀው እግዚአብሔር የፈቀደ ሰዓት የኢትዮጵያ ለዛውን የኢትዮጵያ መልኩን አንደበቱን ስርዓቱን አቋቋሙን እንኳን ጠብቆ በስርዓት 11 ደቂቃ ተከራክሮ መልስ አሳጥቷቸው ከዚህ በላይ አልቻለም እስኪሉ ድረስ የደረስንበትን ነገር ተመልክተናል። እግዚአብሔር በጊዜው ይሰራል፣ በህፃንም እግዚአብሔር ይሰራል። ዛሬም እየሰራ ይገኛል። ነገም እንደሚሰራ አምናለሁ። ዲያቆና አቤል ካሳሁን ኢየሱስ ክርስቶስ ለዚህች ቤተ ኦርቶዶክሶች ለኢየሱስ ክርስቶስ የከፈሉት ዋጋ ይሄንን ያህል ነው ብሎ እንዲህ ደስ በሚያሰኝ ትንታኔ ገልጧል። በጉባኤ ኒቂያ ለምሳሌ አሁን የተጠሩት የዓለም ሊቃውንት ናቸው። በተለያየ ዓለም ተበትነው ያሉ የኦርቶዶክስ ሊቃውንት ናቸው የተጠሩት፣ እና ሲጠሩ የሚገርምህ ጉባኤ ላይ ከተሰበሰቡት ሙሉ አካል የነበረው በጣም ጥቂት ሰው ነው። ታውቃለህ ይህንን ዘመነ ሰማዕታት ስለነበር አብዛኞቹ ለሃይማኖታቸው ብለው በጣም ብዙ መከራ የሚቀበሉ ስለነበሩ ጉባኤውን ስትመለከተው እጁ የተቆረጠ እግሩ የተቆረጠ አይኑ የጠፋ እና እነዚህ ኮንፌሰርስ ይባላል። በነገራችን ላይ ብዙ ጊዜ ኮንፌሰር ሲባል በተለይ መጽሐፍ ለሚያነቡ ሰዎች ኮንፌሰርስ ሲባል አንዳንዶቹ ከንስሐ ጋር ምናምን የሚያያዝ ይመስላቸዋል። ኮንፌሰርስ ማለት ምን ማለት ነው? ስለ እምነታቸው በጣም ብዙ መከራ ተቀብለው ግን ያልሞቱ በጣም ብዙ ግን ስቃይ የተቀበሉ ሰውነታቸው ላይ ስለ ሃይማኖታቸው የተቀበሉትን ጠባሳ ታያዋለህ። አይናቸው ጠፍቶ ወይ እጃቸው ተቆርጦ ግን አልሞቱ፣ እና የሞቱት ሰማዕታት ይባላሉ። በህይወት ደግሞ ያሉት ግን ብዙ መከራ የተቀበሉት ኮንፌሰርስ ተብሎ ይጠራሉ። እና ጉባኤ ኒቅያ በጣም ብዙ ኮንፌሰርስ የነበሩበት ጉባኤ ነው። እና አይመችም ማለት እንደኛ ሆነን ካሰብነው አንተ እግር ተቆርጦ ረዥም ርቀት ያውም በእግር ተጉዘህ ልትሄድ አትችልም። እነ ቶማስ ዘመራስ አሉ። ለምሳሌ ቶማስ ዘመራስ እግሩንም እጁንም የተቆረጠ ሰው፣ ከዛ እሱ አልበቃ ብሏቸው ደግሞ ቆዳውን ሁሉ የገፈፉት ሰው እንግዲህ አስበው ቶማስ ዘመርአስ እንዴት አድርጎ እዚህ ጉባኤ ላይ ሊገኝ ይችላል? ግን በቃ ግዴታ የሃይማኖት ጉዳይ ስለሆነ እሱም እዚህ ታሪክ ላይ መሳተፍ ስላለበት ለሃይማኖቱ ከዚህ ቀን የበለጠ ቀን ሊቆም የሚችልበት ከዚህ የበለጠ ቀን የለም። ስለዚህ በቅርጫት ውሰዱኝ ብሎ በቅርጫት ተሸክመ ወጡትታ እና ይህን ያህል ዋጋ ሲከፍሉ ትመለከታል። በጣም ያስደንቀኛል፣ በተለይ ጉባኤ ኒቅያ ላይ የቅዱስ ቶማስ አስን ታሪክ ስንሰማ እንግዲህ የዘመነ ሰማዕታት የመጨረሻው ጊዜ ላይ ነበረ። ቅዱስ አባት ነው ቶማስ ዘመራስ እና በአብያተ ክርስቲያናት ይታነጹ፣ አብያተ ጣዖታት ይፍረሱ ብሎ የሮሙ ቆንስተንቲኖስ በተነሳ ጊዜ የነበረበት እስር ቤት ስለነበረ ና በጣም ከፍተኛ ጉዳት ደርሶበት ስለነበረ ቅዱስ ቶማስ ዘመራስ ከእስር ቤት ነበር የወጣው። ምክንያቱም እሱን የምትመግብ አንዲት ሴት እንደነበረች ታሪኩ ይነግረናል። በድብቅ የሄደች ትመገበው ነበር እንደውም አብያተ ጣዖታት ይፍረሱ አብያተ ክርስቲያናት ይታነጹ ሲባል በርካቶቹ ቅዱሳን በእስር ቤት በተለያየ ቦታ ላይ የሞቱ የፈረሱ ስለነበሩ የሞቱትን በክብር ሲቀብሩ፣ የታሰሩትን ደግሞ ሲያስፈቱ፣ በዋሻ በፍርክታ ላይ የነበሩትን ደግሞ መልሶ ሲያመጧቸው አንዳንዱ ደብዛቸው ጠፍቶ ነበር። የት እንዳሉ እንኳን አይታወቁም ነበርና አንዱ ቅዱስ ቶማስ ዘመራስ ነው። ልክ የመጨረሻ ተፈጻሚት የሰማዕት ቅዱስ ጴጥሮስ የዘመነ ሰማዕታት ማብቂያ ላይ ከተነሳ በኋላ ሰማዕትነት በኔ ብቃ ባለሰዓት ጉባኤ ኒቃ እንግዲህ በጣም በቅርብ ዓመታት ውስጥ ነው የተካሄደው። የዘመን ሰማታት 317 ላይ በቃ 325 ላይ ነበረ ጉባኤው፣ እና በዛ ጊዜ ወደ ኒቃ ጉባኤ ሲሄዱ ከነበሩት ቅዱሳን አባቶች መካከል አንዱ ቅዱስ ቶማስ ዘመራስ ነው። እና ሰውነቱ የለም፣ እግሩ ተቆርጧል፣ እጁ ተቆርጧል፣ አካሉ ተልጧል፣ ቆዳው ተገሽልጦ ወጥቷል። እና መድረስ ስለነበረበት በቅርጫት ይዘውት ነበረ እዛ የተሳተፉት እና በርካታ ቅዱሳን ነበሩ። የበቁ ቅዱሳን ሁላ ነበሩ እና የጉባኤ ኒቂያ ላይ በጣም በጣም ያስደንቁኝ አባቶች አሉ። በደመና ተነጥቀው እዛው ጉባኤ ላይ የተገኘው ራሱ ነበሩ እና 318ቱ በወል ቢገኙም 319ኛ ክርስቶስ ሆኖ ያንን ጉባኤ እንዳሳለፍ እና ኦርቶዶክሶች ለዚች ቤተ ክርስቲያን በምን አይነት ዋጋና በምን አይነት ልዕል እና ከፍለው እዚህ እንዳደረሱን ማሳያ ነው እና በጣም በጣም ከምወደው የቅዱሳን ታሪክ መካከል የቅዱስ ሶማ ዘመርአስ አንዱ ነው። ብዙ መነኮሳት ሲኦል፣ በርካታ ምእመናን ገነት ገቡ። ብዙ መነኮሳት ወደ ሲኦል ወደ ገሃነም፣ ብዙ ምእመናን ደግሞ ወደ መንግስተ ሰማያት ሲገቡ ተመለከተ። እንዲህ ነበር የሆነው። ዛሬ የምናከብረው አባ ስሏኖስ ተንበርክኮ እየጸለየ ሳለ ከወትሮ በተለየ ተመስጦ መጣበት። ለረጅም ሰዓታትም በግንባሩ ተደፍቶ ቆየ። ልክ እንደተነሳም ስቅስቅ ብሎ ማልቀስ ጀመረ። መነኮሳት በሙሉ ተሰብስበው አባታችን ምን ሆነ ነው? በአንተ ዘንድ የሆነው ነገር ምንድን ነው? እያሉ ጠየቁት። እርሱ ግን ከማልቀስ ውጪ ምንም ነገር ሊነግራቸው አልቻለም። በለመኑትና ግድ ባሉት ጊዜ ግን እንዲህ አላቸው። ተንበርክኬ እየጸለየኩ ሳለ ተመስጦ መጣብኝ። ይህንንም ተመለከትኩ። በጣም ብዙ መነኮሳት ወደ ሲኦል ወደ ገሃንም ሲገቡ በጣም ብዙ ምዕመናን ደግሞ ወደ መንግስተ ሰማያት ሲገቡ ተመለከትኩ። ታዲያ እኔ ለራሴ ማልቀስ የለብኝም ብሎ ስቅስቅ እያለ ማልቀሱን ቀጠለ። ከዛን ጊዜ ጀምሮ አባ ስሏኖስ አጋንንት ነፍሴን ወስደው ወደ ሲኦል ሊያስገቧት አደለ እያለ ፊቱን በቆቡ ሸፍኖ እድሜ ዘመኑን ሲያለቅስ ኖሯል። ክርስቲያኖች፣ በጣም ብዙዎቻችን ካህናትና መነኮሳትን በመንቀፍ ራሳችን እናበክናለን። ነገር ግን መጽሐፍ ሁሉም ሰው የራሱን ሸክም ይሸከማል እንዳለ ሁሉም የራሱ ፍርድ አለበትና በማንም ላይ መፍረድም ማንንም መንቀፍም አይገባም። አባ ስሎዋኖስ ደቀ መዛሙርቱን ወይም ልጆቹን ስራ ስሩ፣ ስጋችሁንም ነፍሳችሁንም ተጠቅሞታላችሁ እያለ ሁልጊዜ ይመክራቸው ነበረ። በአንዲት ቀንም አንድ ታካች መነኩሴ ወደዛ አባ ስሎዋኖስ ወዳለበት ገዳም መጣ። ሲመለከታቸውም ስራ አብዝተው ይሰራሉ። መጽሐፍ ቅዱስ የሚለው ለስጋችሁ አታስቡ ነው፣ አጾሙም አጸልዩም፣ ለምን ስራ ትሰራላችሁ ብሎ ነቀፋቸው። አባ ስሎዋኖስም አሃ ብሎ ሊያስተምረው ፈለገና ደቀ መዝሙሩን ጠርቶ በል ለዚህ መነኩሴ የሚያነበው መጽሐፍ ስጠው፣ በአቱንም ዝጋ። ምግብ ለመብላት ስትሰበሰቡ ደውል ሳትደውሉ እናንተ ብቻ ተሰብስባችሁ ብሉ አለው። ከዛ በኋላ ያ መነኩሴ መጽሐፍቱን ካነበበ በኋላ ቁጭ ብሎ ቢጠብቅ ቢጠብቅ፣ ደውል አይደወልም። በጣም ራበው። በኋላ ወደ አባ ስልዋኖስ ሲሄድና ተደሩኑ አሁው አሁው፣ ወንድሞች ምግብ በሉ እንዴ አለው። አሁው በልተዋል አለው። ታዲያ ምነው ሳትጠሩኝ? አለው። አይ አንተ ለስጋ መድከም አይገባም ስላልክ መንፈሳዊ ሰው ስለሆንክ ምግብ አትበላም ብለን ነው እኛ ግን ስጋውያን ስለሆንን ደካሞች ስለሆንን እንሰራለን፣ የሰራነውን የእጃችን ፍሬ ደግሞ እንበላለን አለ። በዚያ ጊዜ ያ መነኩሴ በቃሉ እንደበደለ አውቆ ይቅርታ ጠይቆታል። ክርስቲያኖች፣ ስራ እኛ ልናገለግልበት የተሰጠን አንዱ መሳሪያችን ነው። ዛሬ ከምናከብረው ከአባ ሰላዋኖስ ይህንን እንማራለን። በረከቱ በሁላችን ላይ ይደርብን፣ አሜን። በረከቱ በሁላችን ላይ ትደርብን። አባ ስልዋኖስ እንግዲህ ደስ የሚያሰኝ የቅዱሳን ገድላት ታሪኮች መካከል አንዱ ጻድቁ ቅዱስ አባታችን ናቸው። እንግዲህ የአባታችን በረከት በሁላችን ላይ ትደር። የጩፋ መጽሐፍ ቅዱስ አንብቦ አያውቅም ማለች አንዲት እናት። እንዴት እናድምጣት ምን እንኳን እኔ ጳውሎስም በሶስት መቶ ወታደሮች በፈረስ ታጅባላት። ኧረ ወንድም አለ፣ ምን አለ ዝም ብትል፣ ምን አለ ዝም። እኮ ዝም ነው ዝም ብለጋች ብትል ይሻላል፣ እንደ ሰው ደርባባ። እንደወንክ አሁን እኮ ተጋለጠ በቃ። መጽሐፍ ቅዱስ ሊባላ በባ ታቅም ጳውሎስ የታጨበው ወይ ወታደሮች የተላኩለት ስንፉ እንዳይገለው እንዳይወቅረው ተብሎ ከአንዱ እስር ቤት ወደ አንዱ እስር ቤት ሊሄድ ነው እንጂ እንዳንተ የሱስ እንግዲህ ያው የኢዩ ጩፋ ላይ እንግዲህ ያልተነሳበት ሰው የለም። እንግዲህ ያው እቺም እንተነሳበታለች። በአጠቃላይ ግን መጨረሻችን ያሳምረው ነው የሚባለው ነገራችን ላይ በዙሪያችን ሰው ስላለ የሰማሁ ሁሉ የተስማማ አይደለም ያጨበጨበ ሁሉ እሺ አላ አይደለም ይባላል እና ያሁሉ ደጋፊ ያሁሉ ገንዘብ ያሁሉ ዝናና ልዕልና ሲኖር አብሮት የሚቀበሩት ይመስሏል ክርስቶስ በባለ ሆሳና። የመገባቸው በበዓለ ስቅለቱ በስቅለቱ ጊዜ ረስተውታል። ይታያችሁ ክርስቶስ አስቀድሞ አምስት ሺህ የሚያህሉ ሴቶች ብቻ እና ሴቶችና ህጻናት ሳይቆጠሩ ከአምስት ሺህ ከአምስት ገበያ በላይ የሆኑትን የመገበ ክርስቶስ በቀናት ልዩነት ውስጥ በተሰቀለ ጊዜ ከድንግል ማርያምና ከዮሐንስ ውጭ ማንም አልነበረው። ሁሉም ትተው ርቀው ሸሽተው ሄደዋል። በብዙዎቻችን ዘንድ ያለ ይሄ ነው። ተሳስታል። ምንፍቅና ላይ ነው ያለው የስህተት አስተምሮ እያስተማርክ ነው፣ በቤተ ክርስቲያን ላይ እየተነሳ ነው እባክንተው ቢሉት አጠገቡ ጋር ያሉ አጨብጫቢዎች ስለበዙለት፣ አጠገቡ ጋር የነበሩ ሰዎች ስለተስማሙለት ኢዩ ጩፋ የልብ ልብ ተሰምቶት ነበረ። በስተ መጨረሻ ድርጅቱ እስኪዘጋ፣ ንግድ ፍቃዱ እስኪያዝ፣ በህግ እስኪጠየቅ፣ በፖሊሲ እስከመያዝ ደረጃ ሲደርስ አንዳች ሰው ከሱ ጋር አልነበረም ብሎ ጭራሽ የራሱን ቃል ራሱ እያደረገ መጽሐፍ ቅዱስ ያንሻፈፈ ሲያነብ ነበር። በአጠቃላይ ክፋትና ንስራ ነው። ወደ አጥማቄ እንምጣ። ደሞ አንድ ሰው አንድ አጥማቄ ደሞ በቅ ብሏል ይህ ሰውዬ የሚለውን ስሙትና እዛ ላይ ሀሳብ እንሰጣለን። እስቲ ቪዲዮ ኒት ትንሽ ህይወት ያለች ድረስ ለማገልገል ነው ለሌላ ለምንም አይደለ በቃ እኔ ብቶ ደስ ይለኛ በጣም ደስታኑ ማልችለው እርፍ ብዬው ላለ አዎ ለምኖርበት እኔ አላጣሁ እድሜ ለክብር አድርገው ያ ይሄ ቪዲዮ ለሁሉም እንዲደርስ ኮፒ ሊንክ ሪፖስት ሼር ማድረጉ እንዳረሱ። እንግዲህ እኚህ ሰውዬ እኚህ እያልኩ ወይም ደግሞ አንቱታ እየሰጠውን ማውረው እድሜያቸው አንፃር እንጂ ክህነት ኖሯቸው አይደለም። እኚህን ሰው እንግዲህ ሁላችሁም ታውቋቸዋላችሁ። ከሰሞኑ አንዳንድ ሰዎች እሳቸው ያሉበትን ቦታ ለመወቅ እየተጋጋጡ ይገኛሉ። ይህ ሰው ምንድን ነው አጥማቂ ነኝ ነው የሚለው። ስሙን ራሱ ሲጠራ እንዲህ ብሎ ነው። ስሙት። አባ ባህታዊ ተክለ ማርያም ፀጋዬ መንግስቱ እባላለሁ። እንደሰማችሁ ስሙ ላይ ራሱ ባህታዊ የሚል ጨምሮበታል። ባህታዊ ራሱ ማዕረግ ነው የሚለውን እንቶ ይህ ሰው እንግዲህ ከሰሞኑ ላይ በጣም ፈዋሽ ነኝ ብሎ እየተናገረ ይገኛልና በዚህ ቪዲዮ ላይ ሁለት ሀሳቦችን ለማንሳት መጥቻለሁ። አንደኛው ይሄ ሰውዬ ስለማረጉ ሲነሳ እንዲህ አለ ያቸው ለአባታችን ይህም ሁሉ ነግሬያቸው አባታችን ተቀብለው ቁምስና ሰጡ። ይኸው በዛ ሁሉ ያናጠቃሉ ቁምስና ሰጥቶኛል። ይኸው እንደሰማችሁት ማረጌ ቁምስና ተሰጥቶኛል። አባገል የሚባሉ ቁምስና ሰጥቶኛል አለ። ቁምስና ማለት ደግሞ ምን ማለት ነው ብለን ቤተክርስቲያን እንጠይቃለን። ቤተክርስቲያን ደግሞ መልሷ ምንድነው? ቁምስና ማለት ከቄስ በላይ ከኤጲስቆጶስ በታች የሆነ በድንግልና ውስጥ ያለ ክህነት ያለው ሰው ነው። ቆሞስ የሚሆነው ወይም ደሞ ቁምስና የሚሰጠው ይህ ሰውዬ ድንግል ለወይ ብለን እስቲ ራሱን እንጠይቀው። መልሱ ምንድን ነው? ስሙት። ስምንት ልጆች ናቸው ያንኛ አራቱ ወንድ አራት ሴት ነ እንግዲህ አንዳንዶቹ ኦርቶዶክስ ናቸው፣ ሌሎቹ ደግሞ እንግዲህ እኔ ብዙ ጊዜ መቼም በእርግጥ ያልሆኑትንም ኦርቶዶክስ እንዲሆኑ የመከርኋቸውም አሉ እኔ ያው ዝም ብዬ በረሃ በረሃውን ስለሆነ ተለያይተናል። እንደሰማችሁት ይህ ሰውዬ ባለትዳር የሆነ ስምንት ነው ስድስት ልጆችን የወለደ ልጆቹ ራሱ ፕሮቴስታንትና ታድሶ የሆኑበት ልጆቹን ዞር ብሎ ያላየ ሰው ነው። ይህ ሰው አግብቶ ወልዶ እየኖረ ነገር ግን ቁምስና ተሰጥቶኛል ወይም ደግሞ ቆሞ ስነኛል። ስለዚህ አያችሁ ይህ ሰውዬ ውሸታም ነው ማለት ነው። እኔ አይደለም ያልኩት ራሱ ነው። አጭበርባሪ ሌባ የሆነ ሰው ነው። ምክንያቱም ሰው የሌለውን ማድረግ አለኝ ብሎ ሲነሳ ሌብነት፣ ቅጥፈት፣ ውሸት ነው። ስለዚህ ይሄ ሰውዬ ይዋሽ ነው። የገዛ ልጆቹን እንኳን ወደ ሃይማኖት ማምጣት ያልቻለ የገዛ ልጆቹ ፕሮቴስታንትና ታድሶ ሆነውበት፣ ነገር ግን ሌሎችን ሰዎች ለማዳን መጠው ይለናል። ይሄ ሰውዬ ሲጀመር ባታይም አይደለም። ሲጀመር ይሄ ሰው ራሱ ከነበርኩበት ቦታ የወጠበት ምክንያት አለ። እዚህ የነበሩት አባቶች አንተ አሁን እንግዲህ የመፈወስ ደረጃ ላይ ደርሳልና፣ ወጣ አገልግል ብለውኝ እንጂ ለኔ መውጣት ፍላጎት የለኝም አለ። የመነኑበት የመጀመሪያው የመነኑበት እዛ ነው ብዙ ጊዜ ሱብ የማሳልፈው ዋሻ ተራራ ስር ነው እዛ እና አባቶች በቃ ወጥተህ ብታገለግል ጥሩ ነው አንተ እግዚአብሔር ጸጋ ሰጥተሃል ብሎ በአባቶች ጸሎት ነው የትኛው የቤተክርስቲያን አባት ነው እንዲያው የበቁ አባቶችን ወጥታችሁ በግድ ፈውሱ ብለው የሚልኩት የለም አቡነ ተክለ ሃይማኖት እና አቡ ይህን ነገር ሲያደርጉ አይተናሉ አይተና አናቅም የነዚህ አጭበርባሪ ሰዎች ምልክታቸው ይሄ ነው የበቁ አባቶች እንዲያሉ የበቁ አባቶች እንዲያሉ የበቁ እናቶች እንዲያሉ ይላሉ ማንም ያላላቸው ስለዚህ ይህ ሰውዬ ሲጀመር ኦርቶዶክስም አይደለም። አሁን ላይ እየሰማት እንዳለው መረጃ በደንብ መረጃውን ሳጠናክር መጥቼ ቪዲዮም እሰራላችሁ ይሆናል። ነገር ግን ይህ ሰውዬ ቤተክርስቲያንን ለማጥፋት ኪሱን እንደሌሎቹ አጥማቂዎችና እንደሌሎቹ ሌሎቹ የሀሰት ባህታይን እንደሚሉ ሰዎች ኪሱን ለማደለብ የመጣ ሰው ነው። የእሱ ሳያንስ ደግሞ አንዳንድ ኦርቶዶክሲያን ቤተክርስቲያን ፈውሳ ማታውቅ ይመስል ጸበል ፈውሶ ማያውቅ ይመስል እግዚአብሔር እንደው እስከዛሬ አልሰራ በሚመስል ሁኔታ እንደነዚህ አይነት የሀሰት አጥማቂና ባህታይን ሲመጡ አድራሻቸውን ካልሰጣችሁን እያላችሁ በየኮመንቱ ታብዳላችሁ። ይህ እኮ የሚያሳፍር ነገር ነው። ይህ ሰውዬ ሳይመጣ እግዚአብሔርም ጸበሉን፣ ቤተክርስቲያንም ይፈውሳሉ። ይህ ሰውዬም አልፎ ሞቶ በስብሰው እግዚአብሔር መፈወሱን ይቀጥላል። ነገር ግን የምትተማመኑበት በሰው ነው እናንተ በቤተክርስቲያን አይደለም። ስለዚህ አሁንም ቢሆን ቆም ብላችሁ ራሳችሁን አስቡ። ይህ ሰውም ሆነ በአጥማቂነት ስም የመጡ በአጥማቂነትና በባህታይነት ስም የመጡ ሁሉ አጭበርባሪ ናቸው እንጂ ትክክለኛ የእግዚአብሔር ሰዎች አይደሉም። አሁንም ቢሆን ነገም ቢሆን ተአምርና እንዲው ፈውሰን የምትፈልጉ ሰዎች አቱ ከክርስቶስ በላይ ከጌታ በላይ ለእኛ ተአምር የለን። ስለዚህ እሱ ሊፈውሰን እንዲሁም ደግሞ ሊምረን የተዘጋጀ ነው። በሰዎች ላይ እባካችሁ ጥገኛ አቱ። የተወዳችሁ ቤተሰቦች፣ እንግዲህ በዚህ ጉዳይ ላይ ብዙ ነገሮችን እያነሳን እንገኛለን። እባካችሁ ምልክትን እና ተአምር የምንሻ አንሁን። እግዚአብሔር አምላክን ቅዱስ ቤተክርስቲያንን ብቻ እንመልከት። እምነቷ አባ ገብረ ኪዳንም እኮ የሆነ ሰዓት ያሉትን ትዝ አይላችሁም? ኪዳን ብቻ ብሰሙ እንኳ ትድናላችሁ እኮ ብሏል። ቢያንስ ቅዳሴ እንኳ ብንካፈል ሚስጥራቱን እንኳ ብንቀበል ቢያንስ ከእግዚአብሔር ጋር ኅብረት ይኖረናል። እና ምልክት የምንሻ የሆኑ አባት መጥቷል፣ የሆኑ አጥማቂ መጥቷል፣ የሆኑ እክሌ ተገኝቷል ሲባል የምንሄድ ባንሆን፣ እግዚአብሔርና ቤተክርስቲያንን ብቻ ብንመለከት። ምክንያቱም መጥፊያችን ሰፊ ስለሚሆን ማለት ነው። እና ያልነበረን ነገር አሁን ሆኖ ስናየው መጠርጠርና መጠየቅ ከኛ ይጠበቃል። የተወዳች ቤተሰቦቻችን ወንድማችሁ ሁሉን መብራቱ ነኝ። የአሮስ ሁለትን ሰብስክራይብ አድርጉ። በሌሎች መረጃዎች የምመጣ ይሆናል። በድጋሚ እንኳን ደረሳችሁ ከባለ ውሳና ጋር በተገናኛ ያሉ መረጃዎችንም በቀጣይ ለእናንተ ማስደምጣችሁ ነው የሚሆነው ታዲያ በመሆኑም መረጃውን ላይ ከናሽር አድርጉ። ተሰነባበትኩኝ። ክብር ምስጋና ያለ አብ፣ ክብር ምስጋና ያለ ወልድ፣ ክብር ምስጋና ያለ መንፈስ ቅዱስ አናምላክ፣ አሜን።